ኤፌሶን ምዕራፍ 3 ከቁጥር 14 ጀምሮ ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ የእናንተ ስርና መሰረት በፍቅር ይጸና ዘንድ። ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታው ጥልቅነቱ ምን ያህል መሆኑን ለማስታወቅ ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ። ቁጥር 20 እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው፣ አሜን፣ ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልድ ሁሉ ከዘላለም እስከ ለዘላለም ክብር ይሆን አሜን። ሐዋርያው ቅዱስ ጳውሎስ ስለዚህ ምክንያት አባትነት ሁሉ ከሚሰየምበት ከአፊት ምን ላለው እንበረከካለሁ ብሎ ለኤፌሶን ሰዎች እንዴት እንደሚጸልይላቸው ይናገራል። እቺን ቸርች ጳውሎስ ምክንያት ሆኖ ወንጌል ሰብኮ እንድትመሰረት እግዚአብሔር ረድቶታል እና ለዚህ ቸርች በጣም ትልቅ ሸክም አለው። ጳውሎስ ብዙ ጊዜ ነው የጸለየላቸው። እንደውም ሶስት ቦታ በግልጽ እንዴት በእግዚአብሔር ፊት እንደሚጸልይላቸው ለዚህ ቸርች ወይም ደግሞ ለኤፌሶን ቤተ ክርስቲያን ይናገራል። የመጀመሪያው ጸሎት ጳውሎስ እጸልይላቸዋለሁ ያላቸው ለዚህ ቤተ ክርስቲያን ምዕራፍ 1 ቁጥር 17 ላይ ስለ እናንተ እያሰብኩ ስጸልይ እግዚአብሔርን አመሰግናለሁ አለ። ለኤፌሶን ቤተ ክርስቲያን እናንተን ሳስብ እያሰብኩ መጀመሪያ እያመሰገንኩ ነው መጸለየው። ቀጥሎ አንድ ልመና አለኝ ይላችኋል። ቁጥር 17 ላይ ጌታ እግዚአብሔርን ይበልጥ የምታውቁበትን የእሱን ሐሳብ የምታውቁበትን የጥበብንና የመገለጥን መንፈስ እንዲሰጣችሁ ምን እላለሁ አለ እለምናለሁ። ይህ ደግሞ የልባችሁ ዓይኖች ሲበሩላችሁ ነው ብሎ ስለ ልብ መብራት ስለ ዓይን መከፈት ይለምንላችኋል። የመጀመሪያው ደግሞ ስለ መገለጥ ይጸልይላችኋል። ስለ ጥበብ ይጸልይላቸዋል። እንደውም ከሁሉ በላይ ሆነውን ይላል። አራተኛ የሚጸልይላቸው የኃይሉን ታላቅነት ታውቁ ዘንድ ብሎ ደግሞ ስለ እግዚአብሔር የኃይል ታላቅነት እንዲያውቁ ይጸልይላቸዋል። አራት ጸሎቶችን በግልጽ ይጸልያል እዚህ ምዕራፍ 1 ቁጥር 17 ላይ ምን ምን አልኳችሁ? የጥበብና የመገለጥ መንፈስ፣ ጥበብና መገለጥ እንዲሰጣቸው። ሁለት፣ ሌላው ደግሞ እግዚአብሔርን ይበልጥ እንድታውቁ የልቦናችሁ አይኖች እንዲበሩ፣ ምን እላለሁ ጸልያለሁ ይላል። ሶስተኛ ነው አራተኛ ምጸልላችሁ የኃይሉን ታላቅነት እንድታውቁ። ይሄ የኃይል ታላቅነት ብሎ በምሳሌ ምን ይናገራል? ኢየሱስን ከሙታን ያስነሳ መንፈስ ነው ይላል። እስቲ አሜን በሉ። የእግዚአብሔር የኃይል መጠን የታወቀው መቼም ኃይል የሚለካው ታውቃላችሁ፣ በዋት ነው አይደል? ለሁሉ መጠን አለው ኪሎ ሜትር ለርቀት ነው። ሊትር ደግሞ ለፈሳሽ ነገር ነው። ለኃይል ደግሞ ዋት የሚባል ነገር አለ። አሁን የኛ ጄኔሬተር መብራት ሲጠፋ ሰባት ሺህ ዋት ጄኔሬተር አለን። ወደ ስምንት ዓመት ያገለገለ እግዚአብሔር እድሜውን አርዝሞልን ማለት ነው። እና አሁን ፓወር የሚለካው በዋት ነው። እና እዚ ጋር ሲናገር የእግዚአብሔርን የኃይል መጠን ታውቁ ዘንድ አለ። የእግዚአብሔር የኃይል መጠን በዋት አይደለም የሚለካው ኢየሱስ ክርስቶስ ጌታ ነው። ኪሎም ባይት አይደለም፣ ምናምን ሜጋ ባይት አይደለም የእግዚአብሔር የኃይል መጠን ተፈትሾ ያለፈው ምንድን ነው ስንል ኢየሱስን ከሙታን ያስነሳ ነዋል። አሜን፣ አሜን፣ አሜን። ምናልባት ስንት ዋት እንደሆነ አላውቅም። እነዚህን ላይቶች የሚያንቀሳቀሰው አምስት መቶ ዋት ላይቶች አሉ። አሁን ስንገዛ አንድ ሺህ ዋት አለ። ላይቱ እንዲበራ የሚያደርገው የሆነ ዋት መጠን ነው። ይህንን የሳውንድ ሲስተም እንዲያንቀሳቀስ የሚያደርገው ከዛ ኃይል መጠን ውጪ ከሆነ ሳውንድ ሲስተም ቢኖርም ማንቀሳቀስ አይችልም። እግዚአብሔር ያለው የኃይል መጠን ምን አይነት ነው? የሆነ ነገር ማብራት አይደለም፣ የሞተ ያስነሳ። ጳውሎስ ሲናገር ይሄንን የኃይል መጠን እንድታውቁ እፈልጋለሁ። በምን አወቀ? አወቀው አንተ ስንል ኢየሱስን ከሙታን የቀሰቀሰ ነው። እንደዚህ አይነት ኃይል መጠን ታይቶ አይታወቅ። ሁሉ ነገር የሚንቀሳቀሰው በኃይል ነው። እናንተ የእግዚአብሔርን ኃይል ወቁ ይላቸዋል። እኔ ምጸሊላችሁ ሌላ አይደለም፣ ከበሽታ ኃይል በላይ፣ ከአጋንንት ኃይል በላይ፣ ከከበባችሁ ከማንኛውም ጥያቄ ኃይል በላይ የእግዚአብሔር ኃይል ልጁን ከሙታን ያስነሳል። እጸልይላችኋለሁ ይላል። የመጀመሪያ ጸሎቱ አንደኛ ምዕራፍ አንድ ቁጥር 17 ላይ ነው። ሁለተኛ አሁንም እንበረከካለሁ ይላል ጳውሎስ። ምዕራፍ ሶስት ላይ ምን ብሎ ይናገራል? ቁጥር አንድ፣ ስለዚህ አሕዛብ ስለሆናችሁ ስለ እናንተ የክርስቶስ ኢየሱስ እስር የሆንኩ እኔ ጳውሎስ በእግዚአብሔር ፊት እንበረከካለሁ። እግዚአብሔር እኔን ለእናንተ ሰጥቷል። የአሕዛብ ሐዋርያ እንደሆን አድርጎኛል። ስለዚህ እጸልያለሁ አገልግሎቴን አንድስታንድ እንድታደረጉ እጸልይላችኋለሁ ይላል። ሁለተኛ ጊዜ ምዕራፍ ሶስት ላይ ይጸልይላችኋል። ምዕራፍ አንድ ላይ መጀመሪያ ይጸልይላችኋል። እሱ ብቻ አይደለም ቁጥር አስራ አራት ላይ አሁንም ለሶስተኛ ጊዜ እጸልይላችኋለሁ ይላል። እንደዚህ አይነት አገልጋይ እግዚአብሔር ይስጣችሁ። ቁጥር አስራ አራት ላይ ስለዚህ ምክንያት ይላል በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ካፊት ምን እላለሁ እምበረከካል አሁንም እጸልላችኋለሁ ሶስተኛ ዙር። ጳውሎስ ለምንድን ነው የምጸልልን? እዚህ ጋር ደግሞ አራት ምክንያት ወይም ሶስት ምክንያት ይደረድራል። የመጀመሪያ በመንፈሱ በውስጥ ሰውነታችሁ እንድትጠነክሩ እጸልላችኋል። ውጫዊውን ኃይል የምትቋቋሙት በውስጣዊ ኃይል ነው። ባይዘዌ፣ የአዲስ ኪዳን ክርስትና ከውስጥ ነው የጀመረው። የብሉ ኪዳን ክርስትና ሁሉ ነገር ከውጭ ነው። አዲስ ኪዳን ላይ የሚጀምረው ግን ከውስጥ ነው። እምነት ከውስጥ ነው። መጠንከር ከውስጥ ነው። በውስጥ የሞላ ነው ወደ ውጭ የሚወጣው አለ። ስለዚህ የመጀመሪያ እጸልላችኋለሁ፣ ምን ብለህ? በውስጥ ሰውነታችሁ እንድትጠነክሩ፣ ቻሌንጅ ሲመጣ እንድትጋፈጡ፣ መከራውን ገንጥላችሁት እንድትሄዱ፣ ተስፋ አስቆራጩን ሰብራችሁት እንድትሄዱ፣ የዲያብሎስን መንገድ እንድታስጨንቁ፣ ውስጣችሁ መጠንከር አለበት። በውስጥ ሰውነታችሁ እንድትጠነክሩ እጸልላችኋለሁ ይብላል። እሱ ብቻ አይደለም፣ ክርስቶስን በልባችሁ በእምነት እንዲኖር እጸሊላችኋለሁ። አሁንም ወደ ውስጥ ነው። ውስጣችሁ ኢየሱስ ክርስቶስ ጌታና አዳኝ የሆነው በውስጣችሁ በእምነት እንዲኖር እጸልይላችኋለሁ። ባይ ዘ ወይ ሰው ውስጡ ኦኬ ከሆነ ውጭ ኦኬ ነው። ውስጡ ያረፈ ሰው ውጭውን አይታችሁ ታውቃላችሁ። ውስጡ የተረበሸ ሰው ውጭውም እንደዛ የተረበሸ ነው በምንም አይነት ነገር። ጌታ ኢየሱስ ክርስቶስም መጽሐፍ ቅዱስም ሲናገር የውስጥ ደስታ አለ ፊትን ምን ይላል? እባካችሁ ተናገሩ። ምን ይላል? መደበቅ አትችሉ ውጫችሁ ቆዝሞ፣ አይ ሁሌ በጌታ በውስጥ የደስተኛ ነኝ ካላችሁ ኖኖ፣ የውስጥ ማንነት ወደ ውጭ ይገነፍሉ ይወጣል። ስለዚህ ሁለተኛ ምን ይላችኋል? የመጀመሪያ በውስጥ ሰውነታችሁ እንዲጠነክሩ እጸል አለሁ። ቀጥሎስ? በውስጥ እምነታችሁ በልባችሁ ኢየሱስ በእምነት እንዲኖር ውስጣችሁ ኢየሱስ እንዲኖር እጸል ይላችኋለሁ ይላል። ሶስተኛ እሱ ብቻ አይደለም በጣም የሚገርማችሁ በልባችሁ በእምነት እንዲኖር እንደ ክብሩም ባለጠግነት መጠን እንዲሰጣችሁ ሌላው ሶስተኛ ምስምጭ የምጸልላችሁ እንደ እግዚአብሔር የክብር ባለጠግነት መጠን እግዚአብሔር እንዲሰጣችሁ እንዲባርካችሁ እጸልላችኋለሁ። ንጉሥ የሚጠየቀው የ55 ሳንቲምና የሶስት ብር ቆቆር አይደለም። ንጉሥ አግኝታችሁ ሻይ ግዛልኝ አትሉትም። ንጉሥ ሲገኝ ንጉሥን የሚመጥን ጥያቄ አለ። ዛሬ እንደ ክብሩ ባለጠግነት መጠን እንዲሰጣችሁ እለምንላችኋለሁ። ዛሬ ምጸልላችሁ እንደ ቤታችሁ ችግር አይደለም፣ እንደ ኪሳችሁ አይደለም፣ እንደ ደመወዛችሁ አይደለም፣ እንደ እግዚአብሔር የክብር ባለጠግነት። ሀሌሉያ! አምላኬ ይላል እኮ መጽሐፍ ቅዱስ፣ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ምን ይበልባችሁ? ይሙና እንደምኑ፣ እንደ ባለጠግነቱ መጠን ዋው! እግዚአብሔር ሲሰጥ ተቸግሮ አይደለም። ወይኔ ጠየቁኝ ደሞ ከየት ላምጣ ልበደር ብሎ አይደለም። የክብሩ ሙላት አለ፣ የማያልቅበት ጌታ አለ። በሺ ተራሮች ላይ ያሉ እንስሳቶች የኔ ናቸው ያላል። ስለዚህ ስለ እጆቼ ስራ ምን በሉኝ እዘዙኝ ያለ ጌታ የኔ ጌታ ነው። ጳውሎስ ለምንላችኋለሁ፣ ሶስተኛ ምንድን ነው የምትለምንልን እንደ ክብሩ ባለጠግነት መጠን እንዲሰጣችሁ ጤና ነው። እንደ ክብሩ ባለጠግነት መስጠን ጤናችሁን ይስጠ። ሀብት ነው። እንደ ክብሩ ባለጠግነት መጠን ይስጣችሁ። ሞገስ ነው። ቆንጥሮ አይደለም አትረፍርፎ ይስጣችሁ። በረከት ነው። በማንኪያ አይደለም። የተጨቆነና የተነቀነቀውን በኢየሱስ ክርስቶስ ስም ይስፈርላችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱ፣ ርዝመቱ፣ ጥልቅነቱ፣ ከፍታው ምን እንደሆኑን ለማስተዋል ከሚታወቅ የሚያልፈውን የክርስቶስን ፍቅር ሌሉያ ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹሙላ ደርሳችሁ ትሞሉ ሰንድ እጸልላችል ጸሎት ይችልበታልኩ እኛ ጸልሊምትል። አንድ የሆነ የሚዋጋኝ መንፈሳ አለ ሚወርውሩብኝ ሎሚ ወርውሮዋለ። አይደለም የተወረወረው ሎሚ እንዲፈርጣ አይጸል በውስጥ ሰውነት ስጠነክር ያ ሁሉ ይፈርሳል። እጸልላችኋለሁ። ምንድም እጸልው ፍቅሩን እንድታውቁ ትልቅ የሆነውን ፍቅር ሚሰጣችሁ ከፍቅሩ የተነሳ ነው። ሚያኖራችሁ ከፍቅሩ የተነሳ ነው ወርዱ፣ ስፋቱ፣ ርዝመቱ፣ ጥልቅነቱ ከመታወቅ የሚያልፈውን እናንተ ግን እንድታውቁት ጸልይላቸዋለሁ፣ ወደ ፍጹም ሙላት እንድትደርሱ። ይሄ ቦነስ ይባላል። ቀጥሎ ቁጥር ሃያ ላይ እንደዚህ ይላል፣ እንግዲህ በእኛ እንደሚሰራው ኃይል መጠን። ስለ ኃይል አሁንም ተናገር። ምዕራፍ አንድ ላይ ሲጸልይ የእግዚአብሔር የኃይል መጠን በማን ታየ ካላችሁ፣ ክርስቶስን ከሙታን ሲያስነሳ። ቀጥሎ ወደ አማኝ መጣና በእኛ የሚሰራ የኃይል መጠን አላለ? ሀሌሉያ። እግዚአብሔር በክርስቶስ ስልጣንን ሰጥቶናል። ጌታ ኢየሱስ ክርስቶስ ከማድረጉ በፊት ሐዋርያ ሥራ ምዕራፍ አንድ ስምንት በኋላ እያንዳንዷን እንቅስቃሴ ብታዩ ከዛ በፊት ከማድረጉ በፊት የተናገረው ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ። ባለፈው ዳንኤል ጣሶ እዚህ መጥቶ ይህንን ቃል ሲያካፍለን ነበር። ኃይልን ሳትቀበሉ እንዳትወጡ የምትቀበሉት ኃይል አለ። አሜን አሜን አሜን። ምንጾመው ምንጸሌው ስጋ እንዲደክም ኃይል ማንፌስት እንዲያደርግ ነው። ኃይል እንድንቀበል አይደለም ባለፈው ሳስተምር ነበር አይደል? ኢየሱስ ክርስቶስ መንፈስ ቅዱስ ተሞልቶ ወደ ጾም ጸሎት ሄደ ነው የሚለው። ጾም ጸሎት ላይ መንፈስ ተሞላ አይልም። ኦሬዲ የተሞላ ነው። በክርስቶስ በማመናችን ነው። እንግዲህ በእኛ እንደሚሰራው ጳውሎስ ደስ የሚለኝ በእኔ አላለም በእኛ ሲል፣ አንባቢዎቹም ጸሐፊው፣ ሰባኪውም ተሰባኪዎቹ፣ እኔንም እናንተንም በውስጣችን ኃይል ይሰራል። ምን አይነት ኃይል? የእግዚአብሔር ኃይል፣ የሞተን የሚቀሰቀስ ኃይል የታሰረን የሚፈታ ኃይል፣ የታመመን የሚፈውስ ኃይል። በእኛ እንደሚሰራው ኃይል መጠን ከምንለምነው የመጀመሪያው ከምናስበው ሁሉ ይልቅ ኦ ሃሌሉያ፣ አብልጦ ማድረግ ለሚቻለው ለሱ በክርስቶስ ኢየሱስ ክብር ይሆንለት። ዛሬ የበለጠ ነገር ታያላችሁ። ከገመታችሁት በላይ ነገር ታያላችሁ። እግዚአብሔርን ምን ገድበው? በነዚህ ሁለት ነገሮች ነው የመጀመሪያው በጸሎታችን ሁለተኛው በአስተሳሰባችን ኢንፋክት አስተሳሰባችን ውስጥ የሞላው ነው ወደ ጸሎት የሚገባው ነገራችን ሁሉ የእሳቢያችን ውጤት ነው እግዚአብሔር ሲናገር ከእናንተ ጸሎት በላይ ነኝ አለ ከእናንተ ልመና በላይ ነኝ እሱ ብቻ አይደለም ካሰባችሁት ሁሉ በላይ ነኝ ስሰጥ አብልጬ ነው የምሰጠው ምናልባት አንድ ምዕራፍ ጠይቀኝ ከሆነ አስራ አንድ አርጌ ነው የምሰጠው ሃሌሉያ ለዚህ ነው የተጨቆነ ይላል የተነቀነቀ መስፈሪያ ይሰፈርላቸው አንተ አንድ አደረክ እግዚአብሔር ግን ሲመልሰው አንተ አንድ ጮክ አንድ የጸልክ እግዚአብሔር ግን መልስ አድርጎ ሲያመጣ የተጨቆነ የተነቀነቀ አብልጦ እግዚአብሔር ያደርግላል እዚህ ላይ መሠረት አድርጌ አንድ ሴት ላሳያችሁ በጣም የሚገርም ልመና ነበራት አንደኛ ሳሙኤል ምዕራፍ አንድ ጀምሮ ሁለቱም ሴቶች የአንድ ሰውዬ ባል ናቸው። እና ቤታቸው ውስጥ እና የምትባለው ፊደል ገናና ናት። ሰውየው ህልቃና ይባላል። ሚስቱ ፍናና ትባላለች። ቀጥሎ ሀና ትባላለች። በና ተባርከዋል ማለት ሁለቱም የአንድ ሰውየ ሚስት ናቸው። ፍናና በላይ በላይ በላይ ትወልዳለች። በሚገርም ሁኔታ ሀና ደግሞ ትጸልያለች። ሀና ትጸልያለች፣ ፍናና ትወልዳለች። አሰራር ጌታ እስኪመጣ ሀና ትለምናለች። ህልቃናም እየመጣ ከአስር ልጆች እኔ ይሻልሻለሁ ኢትሶኬ አይዞሽ ይላታል። ግን ውስጧ መራራ ነበረ። የለመነችው ልጅ ነው። እግዚአብሔር ግን ልጅ ብቻ አይደለም የሰጣት ጎናች ያለውን የተለመነው ልጅ በሉት፣ የመጣው ግን የተቀባ ልጅ በሉት። ነብይ ልጅ በሉት። የእግዚአብሔርን ቃል ቢሰማ ልጅ በሉት። እኔ አላውቅም ምን ለመናችሁ። ሰማይ ግን የሚመልሰው የለመናችሁትን ብቻ አይደለም፣ ከልመናችሁ በላይ አብልጦ ያደርጋል። ሃሌሉያ። በየአመቱ ወደ ሴሎ ሲወጡ በመራራ መንፈስ ትለምናለች። ኤሊ እንኳን ሚስ አንድርስታንድ እንዲያደርግ እስኪያደርጋት፣ ስካርሽ እስከ መቼ ነው? ኖ ኖ ነው እኔ ልቦ ያድዘነብኝ ሴት ነኝ። በየዓመቱ የመጣው ምጮኸው እግዚአብሔር እንዲሰማኝ ምለምነው ስለ ልጅ ነው። ለካ እግዚአብሔር ማጸኗን ዘግቶት ነበር ይላል። ለምን አብልጦ ሊያደርግ ፈልጓል? እሷ ያሰበችው ልጅ የሚበላ ልጅ፣ እማማ የሚል ልጅ እግዚአብሔር ደግሞ ኖ እማማ ሚል አይደለም፣ የሰራዊት ጌታ እግዚአብሔር የሚል ምን አለ? አንተ ጮሃሜ ሜን በተለ ከዳን እስከ ቤርሳቤ ሃሌሉያ ከአፉ የሚወጣ ቃል ጠብ ማይል በአርማት ቢገኝ በሴሎ ቢሄድ የእግዚአብሔርን ህልውና ይዞ የሚንቀሳቀስ ልጅ፣ ሳሙኤል የተባለ ልጅ ሀና የለመነችው ልጅ ነው። እባክ ጌታ፣ እንደዛኛው ቤት እኔም ቤት የሚያለቅስ እንደነ ጎረቤት እንደነ ፍናና እኔም ሴሪፋም ማጉር ሰው ዳይፐር ምቀይርለት ልጅ። እግዚአብሔር ግን ኖ ኖ፣ እዛ ሰባት ወልዳለች። ለዚህ ነው እኮ መካኒቱ ሰባት ወለደች አለች ምራፍ ሁለት ላይ ምን ማለቷ ነው? እሷ እኮ አንድ ነው የወለደችው። ግን ሚዛኑ የሰባት ያክል ሚዛኑ የሰባት ያክል የሆነ ካፉ ቃል ጠብማይል የኔ ልጆች ቤቱን ባረከሱ ጊዜ እግዚአብሔር በጓዳ ሹክ ብሎ የሚያናግረው። ሀሌሉያ አናኮ አይታው አይታው ይሄ መደቡ የሰው መደብ አይደለም፣ በቃ ያ ማልክት መደብ ነው ብላ እዛው ቤተ መንግስት፣ ኑር አለች ቤተ መቅደስ ሀሌሉያ ጎናቸዋል ሚመጣው በሏት፣ ሚመጣው በሏት፣ እግዚአብሔር ካሰብከው በላይ ስለሚያረግ ከጸሎትሽ በላይ ስለሚያረግ ይመሰገንበታል። እሱ መለው እኔ አላውቅም። ለአንድ ሰው እግዚአብሔር ዛሬ መልእክት ሰጥቶኛል። በጌታ በኢየሱስ ስም ከሐሳብሽ በላይ ከሐሳብ በላይ እግዚአብሔር አብልጦ ያደርጋል። እነ ፍናና ቤት አንድ ታሪክ የለ አንድ ቢወለድ ግን የሺህ ዘመን መንግስት። ራሄል ቤትም እንደዛ ነው የሆነው። ዘፍጥረት ላይ አንብቡ፣ በጣም ይገርማችኋል። እህታማሞች አሉ ሊያና ራሄል። ሊያ አይነት ልም ነበረች አንድ ወዳጅ ሲናገር አይኗ ልም የሚለው ሸውራራ ነው ይላሉ አንዳንዶች፣ አንዳንዶች እንደ ቻይና አይን ነው ይላሉ ብቻ፣ ያዕቆብ የሚወዳት አልነበረችም። እህቷ ደግሞ ማናለች? ራሄል ያዕቆብ ብን ያለላት በፍቅር አስራ አራት ዓመት የተገዛላት ሰባት ተገዝቶ ታላቅ እያለች ታናሽ አይገባም ብሎ ሲቀይርለት እደግም አለው ችግር የለማል። ምን አይነት ከባድ ፍቅር ነው! አስራ አራት ዓመት የተገዛላት ቢጠብቅ ቢጠብቅ ልጅ ሊያሳ በዙ የወለደችው ሊያናት። ከአመታት በኋላ ግን እግዚአብሔር የራሄልን ጸሎት ሰማ ይላል። የራሄልን ጸሎት ሰምቶ የሰጣት የመጀመሪያው ይጨምርልኝ ስትል ዮሴፍ አለችው ይላል። ዮሴፍ የተባለ ሰው ዮሴፍ የተባለ ልጅ ራሄል ማጸን ውስጥ ገባ። ራሄል የወለደችው ይጨምርልኝ ስትል ዮሴፍ አለችው። ዮሴፍ ባለ ህልም ነው። እዛ ቤት የሚወራው አንበሳው፣ ጅቡ፣ በጉ፣ ተኩላው ወሬያቸውን ልሱ አንድ ቀን ግን ቆይቶ የመጣው ዮሴፍ ሰማይ ተከፈተለት ጅቡ በሬው ቀንድ በጉ የሚለውን ቀየረና ሰማይ ተከፍቶ ህልም አየዋል በስተርጅና የአባቱን የህይወት መታደስ ያመጣ ዮሴፍ ትዚላቸዋል ሞቷል አልቋል ሲባል ባለ ህልም አይሞት ዮሴፍ ሞቷል ብለው ደም የነካው ጨርቅ አሲዘው አስለቅሰውት አንድ ቀን ደግሞ ዮሴፍ በህይወት አለ ተባለ የት በግብፅ አገር ሁሉ ላይ ምን ሆነው ተሹሙ ለካ የዘገየው ሹመት። እስኪ እግዚአብሔር ያሰበለት ልጅ ነው። እሷ ልጅ ስጠኝ ያለችው ኖ፣ ኖ፣ ልጅ ብቻ አይደለም ንጉስ የሚሆን ሰጥሻለ። ለዚህ ነው መጽሐፍ እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል። ባለብዙ ኃይል ሲሆን የወረደ አይሰጥም። ልጅ ብለ ልጅ አይሰጥም። ሳሙኤልን ይሰጣል። ዮሴፍን ይሰጣል። ታውቃላችሁ። በስተ መጨረሻ ለአባቱ ለያዕቆብ የፈርዖንን ሰረገላ ይላከል በዘመናችን አጠራር የትራምፕን ፕሌን ማለት ትራምፕ የሚወጣበት ፕሌን የተለየ ነው። ታውቃለች። ፕሌን ላከለት። እሺ እሱ ይቅር መንግስታት የሚሄዱበትን በእኛ ዘመን አቆጣጠር ቪት፣ አደገኛውን ቪት ለማን ለአባቱ መጽሐፍ ሲናገር የያቆብ የህይወቱ ነፍስ ምን አለች ታደሰች ይላል። ያው ታውቃላችሁ አበሻ በጣም እግዚአብሔርን ማሳዘን ሲፈልግ እንዳይጎዳ የእግዚአብሔር ስቶሬጅ እንዳይጎዳ ሲፈልግ ጌታ ሆይ ለእኔ እንደው ደሳሳ አንገት ማስገቢያ እንኳን ይላል አካል የት ሊያደርነው እግዚአብሔር ግን ደግነቱ ይሄው መጽሐፍ ቅዱስ ይሄ ሲገባኝ በቃ ሰሞኑን ውስጤ እየተራወጠ ነው። ለካ ከኔ ጸሎት በላይ ነው እግዚአብሔር። ሃሌሉያ ከኔ አስተሳሰብ በላይ ነው እግዚአብሔር። አንድ ለመንክ እግዚአብሔር አስራ አንድ አድርጎ ያመጣዋል። ጥቂት ለመንክ እግዚአብሔር በብዙ ይክስሃል። በኢየሱስ ስም እናገርባቸዋለሁ። ከሀሳባችሁ በላይ ከጸሎታችሁ በላይ እግዚአብሔር ያደርጋል። ዘካርያስ የተባለ ሰው ነበር፣ በጣም በመጸል የታወቀ ሚስቱ ደግሞ አለች ሁለቱም ከካህን ዝርያ ናቸው ይላል ሉቃስ ምዕራፍ አንድ ናንብቡ። ሁለቱም በእድሜያቸው ገፍተው ነበር ይላል። ሁለቱም እግዚአብሔርን የሚፈሩ ነበሩ ይላል። ከአብያ ክፍል የሆኑ ናቸው። ታሪካቸውን ስታነቡ የዘር እርግማን የዘር ግንድ ምናምን የለባቸው። በእግዚአብሔር ስርዓት የሚሄድ ህዝብ ነው። አንድ ጊዜ እግዚአብሔር መላእክ ላከለት። ዘካርያስ አቤት፣ ጸሎት ተሰምቷል። አትፍራ። ምናልክ ሚስት ኤልሳቤት ወንድ ልጅን ትወልድልሃለች። ምናልከኝ ጸሎት ተሰምቷል። አመታት ቆይቷል እኮ ሰውየው በቃ አገልግዬ መሞት ራሱ ክብር እኮ ነው። ታውኛ አትነዝንዙኝ ብሎ ነገር አለሙን ዘጋግቶ እጣ ሊያጥን እጣ ደረሰበት። እንደ ክፍሉ እጣ ሲደርሰው ለማጠን ወደ ጌታ ቤተ መቅደስ ገባ። ዘካርያስ ሆይ አለው መልአኩ ገብርኤል። ከመጣውልኝ ምስራች ጸሎት ተሰምቷል፣ አትፍራ። እንዲሁ ታሪኬ ደመደማል ብለ አትፍራ

በጣም እንደውም መጽሐፍ ቅዱስ በመወለዱ ይላል፣ ብዙዎች ምን ይላቸዋል? ደስ ይላቸዋል። ተድላና ደስታ ይሆንልሃል። አሁን የሚመጣው ልጅ የአንድ ቤተሰብ ደስታ አይደለም አለ እግዚአብሔር። ብዙዎች ደስ የሚሰኙበት ከጸሎታችሁ በላይ ሐዋርያ ሥራ ምዕራፍ 12 ቤተ ክርስቲያናት እዚህ ቦታ ይጸ ጴጥሮስ ታስረው ነው የጸለይ ሄሮድስ የሚባል ክፉ ጨካኝ አንስቶ ወደ ውስጠኛው ከተ በማግስቱ ገለዋለሁ ቤተ ክርስቲያን ጸለች አሰቡ። ሲያስቡ ያዕቆብ ሞቷል፣ ሁለተኛ ነው አሁን የተያዘው በቃ ጴጥሮስ ከሚሞት ለምን አንጸልይም ብለው አስቡ። እሺ እንጸልይ፣ ምን ብለን ይፈታ ብለን። እነሱ ያሰቡት ጴጥሮስ እንዳይሞት ብቻ ነው። በዛ ማታ እነሱ ቤት እንደሚመጣ አላሰቡም። በዛ ምሽት ተፈቶ በር እንደሚያንኳኳ አልጠበቁም። የጸለዩት እንዳይሞት ነው። እግዚአብሔር ከጸለያችሁ ላይቀርም አለ። በዚሁ ማታ ሰርፕራይዝ ላርጋችሁ። ሀሌሉያ። ዛሬ ለአንድ ሰው መልእክት አለኝ። መጽሐፍ ቅዱስ ሲናገር በአንድ ልብ እየጸለዩ እንደውም የጸሎቱ ታይፕ አጥብቆ ጸሎት ሐዋርያት ስራ። ሉቃስ ሲጽፍ ቤተ ክርስቲያን አጥብቆ ጸሎት ይደረግ ነበር። በጣም አግሬሲቭሊ ላባቸው እየወጣ በእግዚአብሔር ፊት እየጮሁ ጌታ ሆይ እንዳይሞት ጴጥሮስ። እግዚአብሔር ሰማ። ሲሰማ ግን መፍታት ብቻ አይደለም። በዚህ ማታ አብሯችሁ ያመሰግናል። ጴጥሮስን እግዚአብሔር መልአክ ላከለት። ቸርች እየጸለየች ነው። እኔ ስመልስ አብልጬ ነው የተሻለ ነው የምመልሰው። ወዲያው መጣ መልአኩ። ታስሮ ካለበት ጎኑን መትቶ አነቃው። ተነስ ልብስን ልበስ። እየጮህ ያለ ትውልድ አለ፣ እየጸለ ያለ ትውልድ አለ። ወዲያው የመጀመሪያ በር አለፉ ይላል፣ ሁለተኛውን አለፉ ይላል። ወደ ከተማው የሚያወጣው ታላቁ የብረት በር አውቆ ተከፈተላቸው። እየጸለዩ መልአኩ በዚህ መንገድ ሂድ ብሎ መንገድ አሳይቶት ተለየው። ተዚህ ሲለው በዛ ሰዓት እነ ማርቆስ እናት ቤት ጸሎት አለ። እያለከለከ ሄዳ በሩን ኳ ዘንዶ ይወጋ ጌታ ሆይ፣ በሄሮድስ የሚሰራ ነፍሰ ገዳይ መንፈስ ቢላ ሚስል መንፈስ ከሰይፍ እያን ይጸልያል። ጴጥሮስ ጓጋጋጋጋ። ማን ይስማው አሁን ይመጣል። ጓጋጋ አጠፋም። እንደ ሮዲ አይነት ድንገት፣ ሮዲ የምትባለው የቤት አገልጋይ በር ሲንኳኳ ሰማች። ማን ነው አለች። እኔ ጴጥሮስ ነኝ በኢየሱስ ስም ያለች ይመስለኝ። ጴጥሮስ ነኝ አለ። መክፈቱን ትታ ከድንጋጤ የተነሳ አረ ወገኖች አለች። መሃል የምታጨበጭብ ይመስለኝ አንዴ አንዴ አንዴ አንዴ ይጋ የማርቆስ እናት አንዴ አንድ ያዕቆብ አንድ ተሰብስቧል ሐዋርያት። ምንድን ነው አብደሻ? ጴጥሮስ በደጅ ነው። ምን? አሁን ምን ጸልይለ? ሰውዬ በደጅ ነው አው። እግዚአብሔር ሲመልስ አብልጦ ነው የሚመልሰው ከምንለምነው በላይ ከምናስበው በላይ አብልጦ ማድረግ ለሚቻለው ለእግዚአብሔር ክብር ይሁንለት። ክብር ይሁንለት።